መሰረተ ልማቶችን በመገንባት ዓለም አቀፍ ተወዳዳሪ ሆኖ መገኘት ላይ አዲስ አበባ ከተማ ባለፉት ዓመታት ተጨባጭ ለውጦችን አስመዝግባለች። በአዲስ አበባ ከተማ ምክር ቤት ላይም ይህ በስፋት ተንጸባርቋል። መዲናዋ ባለፉት ዓመታት የገነባቻቸው ዘመናዊና ሁሉን አቀፍ መሰረተ ልማቶች በሕዝብ ዘንድ እውቅና የተቸራቸው ምስጋናም የተለገሳቸው ስለመሆኑ የአዲስ አበባ ከተማ የምክር ቤት አባላት አንስተዋል። የሕዝብ እንደራሴዎቹ በቀጣይ ቢሰሩ ያሏቸውን መሰረተ ልማቶችና የአገልግሎት አሰጣጥ ሂደትም ጥያቄ አቅርበዋል። የትራንስፖርት ዘርፉን ለማዘመን ባለፉት ዓመታት የተሰሩ ስራዎች የሚበረታቱ መሆኑን የጠቆሙት የምክር ቤት አባላቱ አሁንም ከአቅርቦትና ከአገልግሎት አሰጣት ጋር ችግሮች እንደሚስተዋሉም አንስተዋል። የትራንስፖርት እጥረት እንዳለ ይስተዋል። በተጨማሪ በዓላትና አንዳንዴ ምሽት ላይ ተሳፋሪውን ህዝባችን በአንድም በሌላ በኩል ታሪፍ በመጨመር ማህበረሰባችንን የማማረር ሁኔታዎች ይስተዋላል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የትራንስፖርት ዘርፉን ለማዘመንም ሆነ የተሽከርካሪዎችን ብዛት እንደዚሁም ዘርፉ ላይ ሪፎርም በመስራትና በቴክኖሎጂን በማስደገብ በኩል ባለፉት ዓመታት አመርቂ ስራዎች ተሰርተዋል ብለዋል። ከአገልግሎት አሰጣጥና ከስነምግባር እንደዚሁም ከስምሪት አሰጣጥና መሰል ችግሮችን ለመፍታት በቀጣይ በትኩረት ይሰራል ብለዋል። በ2017 ብቻ መቶ ያክል አውቶቡሶችን የኤሌክትሪክ አውቶቡሶችን ገሰነ ወደ አገልግሎት አስገብተናል ማናጅመንቱን ጭምር በቴክኖሎጂ እንዲሆን አድርገን የትራንስፖርት ኦፕሬተርም ጭምር በፐብሊክ ፕራይቬት ፓርትነርሺፕ በጋራ የመስራት አዲስ ስርዓት ዘርግተን የገባንበት ስምሪትንም ጭምር ለማሻሻል የቴክኖሎጂ ትግበራ ውስጥ ገብተናል። ነገር ግን አጠቃላይ የሰውን የሚያስተናግዱበት ተገልጋይን የሚያስተናግዱበት የስራ ሰዓትን የሚያከብሩበት አግባብ አሁንም ተጨማሪ ስራ የሚፈልግ መሆኑን ለምክር ቤቱ ለማንሳት ነው። በዚህ ዓመትም አንዱ ትኩረት ሰጥተን የምንሰራው ስራ ነው የሚሆነው። ሁለተኛው ከምክር ቤት አባላት የተነሳው ጥያቄ የውሃ መሰረተ ልማቶችንና አቅርቦትን የተመለከተ ነበር። የውሃ አቅርቦት መቆራረጥ ችግር ያልተቀረፈባቸው አካባቢዎች እንዳሉ ነዋሪዎች አንስተዋል። እነዚህን ችግሮች ለመቅረፍ ከተማ አስተዳደሩ ያዘው አቅጣጫ ካለ ተጨማሪ የውሃ ፕሮጀክቶች እየሰራ ያለ ነው። ልክ እንደ 2017 ከ60 ሺህ ሜትር ኩብ በላይ በዚህ አመትም አዳዲስ የውሃ አቅርቦትን በቀን እንጨምራለን። ከጭቋላና ከገርቢ ወደ 173 ሺህ ሜትር ኩብ በቀን መጨመር የሚችል በሚቀጥለው በጀት አመት ብቻ የሚያልቅ አይደለም። መካከለኛ ጊዜ ውስጥ በተሟላ ሁኔታ መቅረብ የሚችል ነው። የገርቢ ገደብ ግድብ ስለሆነ ትንሽ ጊዜ ይወስዳል። ጭቋላ 100 ሺህ ሜትር ኩብ የሚያመርተው ወደ 140 የሚሆኑ ጉድጓዶች ናቸው። እነሱ ወደ ተግባር ይገባሉ። ረዥም ጊዜ እቅድም ከዚህ በፊትም ለምክር ቤቱ እንደገለጽኩት ተጠንቶ በግልጽ ስራ ላይ እንዲውል ጸድቆ በእጃችን ያለው የፋይናንስ ማፈላለግ ስራ ላይ ነው ያለነው። መሰረተ ልማቶችን መጠበቅና ልታለመላቸው ዓላማ መዋል ላይ ትብብርና ህብረት ከህብረተሰቡ እንደሚጠበቅም በምክር ቤቱ ላይ በስፋት ተንጸባርቋል።